ሰላም ሰላም ቢይሰፍ ዛሬን በአዲስ ስራ መጥተናል። እዚህ ጋር መቀመጫ ዋቅረናል። ያው ለጀማሪዎች የሚሆን ቪዲዮ ነው ይሄ ሶፋ ነው የምንሰራው ዛሬ። ያው የድጋፋሻ እዚህ ጋር እየተቆረጠ ነው ድጋፋሻ ተቃራኒ አንድ ተራሱ ኮፒ አድርገን አወጣ። ሁለተኛው እዚህ ጋር ድጋፍ አያያዝን ማለት ነው ድጋፍ አያያዝን እዛው ላይ ማጠናከሪያ ያመጣናል። እንዴ በውስጥ በኩል የምትለጠፈው ካያቸዋት ማጠናከሪያ አይነት ማጠናከሪያ እዚህ ጋር ተመተዋል፣ ጥግ ላይ ምጣያት የተለጠፈችው። እዚህ ጋር ደግሞ የድጋፍ በራሱ ሳይዝ ሞራል ይቆረጣል ማለት ነው። መስራት የምትፈልጉትን ሳይዝ አንድ አንድ ሰው መቀመጫ፣ ሁለት መቀመጫ፣ ባለ ሶስት መቀመጫ እያላችሁ እንደ ሳይዙ ይለያያሉ። እናንተ እንደ ኦርደራችሁ የምትሰሩት ሳይዙ ምንም እንትን የሚል አይደለም፣ ዋናው አሰራር ነው። አሰራሩት እዚህ ጋር አሁን እኛ ምን ሰራት ባለ ሁለት ናት፣ ባለ ሁለት መቀመጫ እዚህ ጋር አያዝናት ማለት ነው። አያዝናት ድጋፏ ያው እዚህ ጋር እንድትያያዘች ነው አ ከጀርባ ኮምቤ ስመታው ካሜራ ውስጥ አልገባልኝም። በቀጣይ ሙሉ አሳያቸው ይሆናል ማለት ነው። ቤቱን ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ አድርጉልን። እይታችን እንዲሰፋ እሱን በማድረግ ተባበሩም። ይሁን እዚህ ጋ ሰፈሪያን 140 አላሳየኋችሁም ነው። የመቀመጫውን ስፖንጅ ተለጥፈው ሁለተኛ እንትን ነው። እሺ፣ እዚህ ጋ የመቀመጫ ጨርቅ አለበት ነው ማለት ነው። አለበስ ነው። እዚህ ጋ የድጋፍ ነው፣ የድጋፍ ነው፣ የድጋፍ ነው። አለበስ ነው። እንትን ሸታ ከተጣበቀ ያለ ነው ለበሰ ድጋፉ ማለት ነው። ድጋፉ ነው። እዚህ ጋር አሁን ወደ ውስጥ ጨርቆ መግባት አለበት። አያችሁት? መሀል ላይ አይደለም ይሄት ማስ እዚህ ጋር የሚገናኝበት ቦታ ላይ ወደ ውስጥ እያስገባሁት ነው። ፍጥነት ስላለው ብቻ አይደይም። እዛ ጋር በመቀስ የሚቆረጥ አለ። የሚገናኝበት ቦታ ላይ እዚህ ጋር ደግሞ በጥንቃቄ እየወጠራችሁ መምታት ማለት ነው። ግራና ቀኝ ላይ ከቻላችሁ የሚታይ ቦታ ስቴፕለር መምታት የለባችሁ። ማጣበቂያው የማይታይ ቦታ ነው የሚመጣው። ወይም መጀመሪያ ሰፍቶ ማውጣት ነው፣ ወይም የማይታይ ቦታ መምታት ነው። የሆነ ሲስተም መጠቀም። እንደምታዩት እዚህ ጋር እየወጠር እየመጣ ነው። በደምብ ተወጠረ። ከላይ በኩል እያያችሁ እኮ ከስር ያስገባናት አላች አይደል? የሁለቱ የድጋፍና የመቀመጫው አንድ ላይ ጨርቁ ከታች ታጥፎ ተመጣ፣ መቀመጫው ላይ ታጥፎ ተመጣ ማለት ነው። በጣም ቀላል ኮንሶፋ እዚጋ እንደዛ አደርግ ነው። እንደምታዩት እዚጋ ሙሉ ወጥረን ጨርሰናል። እዚጋ ደግሞ ብራቹ ነው። ብራቹ ነው። ብራቹ ነው። መደገፊያ ወይም ብራቹ መከዳም ይባላል። እሱ እየተጣበቀ ነው እንዳይንቀሳቀስ። እዚጋም ስፖንጁ የፋብሪካው አጭር ስለሆነ ነው የቀጠልነው በወጡ በራሱ ከመጣላችሁ ይቻላል። በራሱ ግን ብዙ ጊዜ አይመጣምና ከሚባክንባችሁ ደግሞ እዚሽ ከብት ቀጠል ምንም ስለማትወል እቺ መቀጠል ይቻላል። ደሞ ያስሽ ጋር በማስቲሽ አጣብቀናት ማጥራን ነበር። ያው እዚጋ ተለጥፎ ያው ማስቲሽ እሱ ንፋስ ስላላገኘ ነው ተገነጠረ። ተቀምጠን ካደረግነው አሪፍ ነው። ሶፋይቱ ቀለል አለ። ደስ ትላለች እንደምታያት፣ ደስ ትላለች እንደምታያት፣ እዚህ ጋ ማየት ይቻላል። የሰራነው ሶፋ ያው እዚህ ጋ አሁን ጨርቁ መቆረጥ አለበትና ጨርቅ እንዳይባክንባችሁ